አይ ቲንክ እሁድ ለት ነው ስራ ነበርኩኝ። ከስራ ስመለስ እኔ እንዲ እንዲ ብዬ የማልዘረዝረውም የሆነ ችግር ቤት ውስጥ ቅዳሜ ነበር ኮምፕሌን የተደረገው ሲጀመር፣ እሁድ ለት ስመጣ ስለ ችግሩ በደንብ ሲያስረዱኝ፣ ልጄ ባለቤቴ፣ ኢማጅን እንግዲህ አሁን ልጄ ሴቷ ልጄ ካሊፊያ ዩኒቨርሲቲ ናት ያለችው። ሳምንቱ ሙሉ ቆይታ ወኬንድ ላይ ነው የምትመጣው። ወኬንድ ላይ ስትመጣ የቤት የሆነ ጥሩ ነገር ማግኘት አለባት። ኦኬ ልጄ ባለቤቴ እንደገና ደግሞ እቤት ውስጥ ያሉት ሁለቱ ሰራተኞች ማለት እላይ ቤት ያሉት ማማ፣ እንደዚህ እንደዚህ ሆኗል። አንቺ ትላንት እንዲሁ ዝም ብለሽ አስተካኪ ነው ያልሻት እንጂ ይሄ ነገር እንዲህ ነው የሆነው ብለው ዘርዝረው ሲነግሩኝ ሄድኩኝና በጣም ነው ማከብራት። በጣም እንዲህ የምትናገሪያት ሰው አይደለችም። ከፊዚካሏም ከምኗም ከምኗም ስራዋም የምትነጫነጫት የምትጨቃጨቂያት ሰው አይደለችም። ሄድኩኝና፣ መዲና ለምን እንዲ እንዲ ሆነ? ደግመሽ አታድርጊው። የሚያንስሽ ከሆነ የምትሰሪው ነገር ይሄን ጨምሪ ይሄን ጨምሪ ብዬ ተናግሬ ወጣሁኝ። ገባሁኝ ክፍሌ ክፍሌ ስልሽ ማጠቢያ ክፍል ቁጭ እላለሁ። ብቻዬን መሆን ስፈልግ ምሰራው ነገር ሲኖረኝ እዛ ቁጭ ብዬ እያለ መጣች ቡና ይዛልኝ ነው መሰል። ስትመጣ አልቅሳለች። በጣም ነው የተናደድኩት። አልቅሳ ሳያት በጣም ሀያት አለች፣ ሌላ የኪችን ልጆች አሉ። ብሬክ መተን ነው። ስለዚህ በጣም ተናድቼ ምን ስለተናገርኩሽ አለቀሽ? አልኳት። ስለምደነግጥ ነው እንዲህም ስላላረኩ ነው ስትል እና አስተካካይ ማለት እንዲህ ምን ያስለቅሳል? ብዬ ጥያት ወጣሁኝ። እንዲያውም ቡናዬንም ሳልጠጣ ምን ሳለን ገባው ላይ ቤት ቆይቼ ትንሽ ተመለስኩኝ ። አሁንም ያው እሷ ለማብራራት ትሞክራለች። ሀያትን ጠራውኝና ሀያት ይሄ እንዲህ አይደለም ወይ እንዲህ አይደለም ወይ እያልን ስንነጋገር ወጣችና ኪችን ሄደች። ከዛ ተከትያት ሄድኩኝ ኪችን። አሁንም ከመዋል እንዲ አሁንም ላናግራት ነው ሄድኩት። ሲሄድ ስልክ ታወራለች። ስልክ ስታወራ ምንድን ነው ይመስለኝ ሌበር የምትከሰኝ ይመስለኝ በጣም ነው የሳቅሁት። በጣም ማዳም ተቆጣችኝ ብለሽ ነው ሌበር የምትከሹ ወይስ አበሻ ስለሆንኩ ንቀት ነው ብዬሽ፣ አንድ ሁለት አንድ ሁለት ስንነጋገር ተጠግቻታለሁ። እንደዚህ በጣም መጨረሻ ላይ የምትናገረው ንግግር ውልሽ፣ እኔ ከሰው ጋር በየንግግር እንትን አልችልበትም። ተጠግቻት ሁሉ እንደዚህ አላህ ነው እጄን ይዞ የመለሰኝ። በቃ ራሴን ኮንትሮል አድርጌ ተመለስኩ። የምጎዳው እኔ ነኝ በማደርገው ነገር። ከዛ በኋላ ሄድኩኝ የሆነ ሩብ ሰዓት እንደዚህ ሌላኛዋ ሰራተኛ ከላይ ቤት መጣች እና ማማ ፖሊስ በር ላይ አላለች። ይሄ እሁድ ቀን ነው። ፖሊስ በር ላይ አዎ፣ የሰላት ልብሴ ለበስኩና ወጣው፣ ባለቤት የተኝቶ ስለነበር ወጣሁኝና ነአም ስላቸው፣ ደውላ መታኛለች አለች። ና ውጭ እና ንገሪያቸው አልኳት። ወጣን በጣም ትጮህብኛለች። እንደገና ልትመታኝ ነበር። እዚህ ጋር መታኛለች። ትከሻዋን እንዲያርጋ እዚህ ጋር ንቃብ ለብሳ ሆልሽን በሼላ እንዲተሸፍና ይሄን ልትገልጽ ስትል እነሱ ናቸው የጮሁባት፣ ኖሎላላላ ብለው ጮሁባት። ይህን ገልጻ እንዲህ ልታሳይ ስትል እኔ ወላህ ለአዚም ይኸው ሀያት አለች። ትግባ እና ትናገር። በማግስቱ ቁርአን ይዤ ነገር ከበረደ በኋላ አንቺ ቁርአን ምቺ ተሳስቼ እንኳን ድንገት መትቼሽ ከሆነ እስኪ እንዳስታውሰው ቁራን ምች ስላት፣ ኖ ቁራን ይዘን መተን ማለት ነው። አምጥቼላት ምች ስላት አልመታም፣ ፖሊስ ፊት ነው የምመታው። ሰት ቁራን እኔም ፊት ቁራን ነው፣ ፖሊሲ ፊት ቁራን ነው፣ የትም ቦታ ቁራን ነው። ግን እራሴን ምናልባት ተናድጄ አድርጌው ከሆነ ብዬ ነው አልኳት። አልመታም አለች። መለስን ቁራን አልመሄን። ፖሊሶቹ ፊት ምን ተስማማ መሰለሽ? ምንድን ነው መክተብ የምልሻት በቃለች። ታውሪ ራስች ሲለኝ ጊዜ አነል መክተብ አልኩት። አይሰፍር ይሃ ሲል ላማ ብሰፍርሃ አላሰፍራትም፣ ወላ መክተብ አልወስዳትም። አይዲዋ የመጣው ከሁለት ቀን በፊት ነው አልኩት። ያወጣኋትን እያንዳንዱን ወጪ ትሰጠኝና የአንድ ወር ደመወዟ ከዛ ላይ ይቆረጣል። ማሰላማ ኖ ስራ አስገባት፣ ስራ አስገቢ በላ ትለው። ስራ አይደለም ማንም አያስገድደኝም ለዚህ አልኩት። እሱም ትክክል ነው አይመለከታትም። ከዛ በኋላ ካንስሌሽን ከሰጠች በኋላ ሂጂ ፈልጊ አላት። ቻው ቻው ተባባለን፣ ፖሊሶቹ ሄዱ። እኛ ገባን ወደ ቤት። እኔ አንድ ነገር ተናግሬ እስክጨርስ ነው እረሳሁት። ግን ማታ ላይ ባለቤቴ እቺ ዜት እዚህ ድረስ ማዳሜ የተቆጣችኝ ብላ ፖሊስ ካመጣች በኋላ እዚህ ቤት መኖር አትችልም፣ ብዙ ግጭቶች ይፈጠራሉ፣ ብዙ ነገር ይፈጠራሉ። ለዛ ሁሉ ቤቴ በር ላይ የመጣ ፖሊስ ሊቆም ነው ወይ? በትክክልም ሳስበው ደግሞ ልክ ነው፣ እንደ ኖርማል የሚታለፍ ነገር አይደለም። ሀዩን ሀያት ንገሪያት መቼ ነው አዘጋጅታ ብሬ ነው የምትሰጠኝና የምትሄደው? ሰውም ማምጣት ስላለብኝ ማናገር ሁሉ አልፈለግኩም። ሀያት ስትጠይቃት የምን ብር ነው የምሰጠው አናግራታለሁ ትላታለች። እንደ ማታ ኔክስት ዴይ ሞርኒንግ ስራ ወደ ስራ ልንመጣ ጠዋት ተነስቼ እኔ እዛች ክፍሌ ሲሄድ ቲክቶክ ማ ያለው ጸጥታ አስፈልግ ነው እዛ የሚሄደው ልጆች እዚህ ስለሚረብሹ። ኤንወይ እዛ ሄጄ ቁጭ እንዳልኩኝ ለካ ሀያትን ምን ብላለች፣ ካለፈ ነው ለእኔ ሀያት የምትነግረኝ ሂጂና አሁን ላናግራት ስትላት፣ ሴትዮዋ ገና አፏ ላይ ቁርስ እንኳን ሳታደርግ ቡና ሳትጠጣ ንግግር አያስፈልግም በኋላ ትላታለች። እኔ ቡናዬን ጠጥቼ ወጣሁኝና ቤት ውስጥ ያሉትን ልጆች ግቢ መጥረግ የእሷ የስራ ድርሻ ነው። ግን ካላት ነገር እኔ ቀንሽ ምን አረኩኝ በፊት ለፊት ግቢውን እናንተ ተጋግዛችሁ ጥረጉ አልኩና ሁል ጊዜ በፊት ቤት ውስጥ በነበርኩ ሰዓት ከጓሮ ያለውን ግቢ ውሃ በቃ ጥጥብ አድርገው ስንገባ ሁሉ ውሃ እየተንቦራጨቅ ነው ደስተኛ ነበርኩ። በዚህ ይህን ሁለት ቀን ያው ስላላየሁኝ ወደ ጓሮ ሄጄ ቆሻሻ አየሁኝ እና መጣው መዲና አልኳት ጀርባዋን ነበር የሰጠችኝ አቤት ብላ ዞር ስትል ኤል ሻቡ ስልኳን እንደዚህ ይዛለች እንዲጡቷ ላይ ኦኬ እንዲይዛ ሳይ ሁለት ልብ ሆንኩኝ መዲና ጓሮውን እንድታጥቢው አልኩኝና እየቀረሽኝ ነው አልኳት ምንድን ነው አንቺ ከስልጌ ጋር ቱግ አለች ይሄን ሰዓት ገባኝ ሌሪስ ሳምቲንግ ባይሆን አረማማል ለምን እንቀርጻለሁ ይሄው ትላለች አይደለ ኖርማሊ ተሰትል ጊዜ አ ይሄ ስልኩን ለመንጠቅ ተታገልኩ። እየቀረጸችኝ ነው የመሰለኝ። ያለ ሂጃብ ነኝ ያለሁት፣ በፒጃማ ነኝ። ሀቡ ስልኩን ለመንጠቅ ተሞከርኩ ታገልኩ። አዩም መጣች፣ ሌሎቹም ተቆጡኝ። ከዛ በኋላ ራሴን መለስ አደረግኩኝ ና አሁንም ሴጣን ውስጥ ልትከታኝ ነው ይችልች ብዬ ራሴ ፖሊስ ጋር ደወልኩኝ። ትላንት ጠዋት ማለት ነው። ይሄ ፖሊስ ጋር ደወልኩኝ ና እንዲህ እንዲህ ያደረገችኝ ነው ስል መጣን ሲሉ እኔ ራሴ ይዣት መጣለው አልኩኝ። ባለቤቴን ናዛ አልኩት። ልጆች ሊያደርስ ሄዷል። እሱ ጠዋት አርሊ ሞርኒንግ ነው ይሄ ሁሉ የሚሆነው። ፖሊስ ጣቢያ ተያይዘን ሄድን። እኔ ያለሁት ይኸውልሽ፣ ቢጃማው ላይ የሰላት ልብስ ነው የደረብኩት። ከዛ መንገድ ላይ እየሄድን እያለ ሌላ ሰው አናገረኝ። ነሙነ ኦልሬዲ አንቺ የሚከፈተውን ነገር ከፍተሻል፣ ለምን እዚህ ዛት ያለሽ? ከፈለገች ራሷ የፈለገችን ታርክ ሲሉ እቤት እንመለስ ወይስ እንውረት? ፖሊስ ጣቢያ ፖሊስ ጣቢያ አለች። ፖሊስ ጣቢያ ኦኬ። አደረስኳት፣ በር ላይ አወረድኳት። ፖሊሱ ወደ ደጅ ሲመጣ አስገባት ፒጃማዬን፣ ጨርቀይ ማነሰ የሰላት ልብሴን ቀይሬ እመጣለሁ አልኩኝ። ሄድን ሃዩን ቀይራ፣ እኔም ቀይሬ ተመልሰን መጣ። ኦኬ ተመልሰን ከመጣን በኋላ ከተመለስን በኋላ የእሷ ያለችውን ብላ ጨርሳለች። ኦልሬዲ የእኔ ተራ ነው ሲጠይቁኝ እንዲህ እንዲህ ብዬ አስረዳዋቸው። ኢቨን አልኩት የበቀደመው ፖሊስ በር ላይ የመጣውን አናግረው ምን አለመሰለሽ እቺ ሲጀመር ከደመራ ምትተስላ ሀግ ሽርታ፣ ስንት ጊዜ የደወለችሽ ከድሮን ቤት ስትወጣ ለምዳለች፣ ገባሽ? እየደወለች ለኢንሹራንስ ነው የደወልኩት ለእንትን ነው የደወልኩት ብላ ልታስረዳ ይሞክራለች። ግን ኤኒዌይ እነሱ እንዲህ ብለዋል እና ለእሷ ማዳም ስትቆጣት ፖሊስ ጋር መደወል ኖርማል ከሆነ ለእኛ ግን ኖርማል አይደለም፣ የፖሊስ መኪና እየመጣ በራችን ላይ ሲቆም ስለዚህ እኔ አልፈልጋትም እሷም አልፈልግም ብላለች። ስልኩን ለምን ለመንጠቅ ሞከርሽ ሲል እየቀረጸችኝ መስሎኝ ሲለው እራሱ ሻህድ ሆነ እላዩዋ ላይ ምስክር ሆነባት። ምን አለ መሰ አሁንም ምስክር የፍርድ ቤት ስደርስ ፖሊሱ ነው ደስ የሚልሽ ነገር እራሱ ምን አለ ኖ ቪዲዮ አልቀረጸችሽም ድምፅሽን ነው የቀረጸችው። ዚስ ኢዝ ኢመራት ሺ ዶን ሀቭ ራይት ኢቨን ቱ ሪካርድ ማይ ቮይስ የኔን ድምጽ ኢቨን ሪካርድ ለማድረግ ራይት የላትም። ኤንዌይ ሽኩራን አልኩኝ። ለእኔ ይኸውልሽ እንግዲህ መረጃ የለኝም እዛ እኔ እና እሷ የተነጋገርንበት ስልኩን ልቀበላት የሞከርኩበት ቦታ ላይ ካሜራ የለም። ነገር ግን አላህ ለእኔ ሲቆምልኝ ይኸውልሽ እራሷ ወስደ ሪከርድ አሰማች። ከዛ ተነጋገርን ከፖሊሶቹ ጋር ምንድን ነው መፍትሄው። ያወጣሁትን ወጪ ሰታኝ ከዛ ላይ ደሞዟ ሊቆረጥና ልንለያይ ተነጋገርን ብዙ ተነጋግረን፣ መጀመሪያ ሲጀመር በፍጹም ይሄንንም አላደርግም። መጀመሪያ ሄድ ይሄዳ ሌበር ትክሰሴኝ ብዬ ነበረ። ጠሯት። ከጠሯት በኋላ በቃ ይኸው ደሞዝሽን ልትሰጥሽ ነው፣ ሙሉ የእሷን ብር፣ ደሞዝሽን ቆርጠሽ ስጫት አሏት። ሲሏት ጊዜ ማለች ኖ አልሄን። አሁን አሁን በጣም ራፍ ናት ስትናገር፣ እኔ የማውቃት መልአክ የነበረች ልጅ ኮምፕሊትሊ ተቀይራ ስትናገር ሌላ ሰው ነች። አሁን አሁን ብ እነሱም ያለው አካላት ውጪ ሂጂ፣ ሌበር ክሰሽ እኔም ደግሞ አልኳቸው እንዲህ ከሆነ ግዴታ ካደረገችው አይ ቲንክ እሁድ ዕለት ነው ስራ ነበርኩኝ ከስራ ስመለስ እኔ እንዲ እንዲህ ብዬ የማልዘረዝረውም የሆነ ችግር